ዚህ ይከፍታለኝ አንዱ ስልኬን ላምጠውና ለያት እንደተከፈተች እዛ ሄደን ነው አስወይና የምንለው። አልከፈተችም። ካሚላ ካሚላ አንድ ጊዜ ነ

አንቺ ምን ሆኖ ነው? ምን ሰጡኝ አሁን እኔ እኔ እኮ ምንም እኔ ምን አደረኩ? ለክያም የተናገርኩት እኔ አንቺ ክያ ማለት ነው ክያ ነው ወይ ነሽ አይደል? ነው አሮጊቶሽ ክያ ተናገርኩት። ዛሬ እራሴን ላጠፋ ነው በቃ። ድንጋይ ተሸክማ መጣች። እህትሽ ድንጋይ ተሸክማ መጣች፣ መጣችልኝ ድንጋይ ተሸክማ አራተኛ አራታ ዲንጋ ውጭ ታውቃለህ? ሪች ሪች መጣች ሪች እኮ ባልሽ። ዛሬ ዛሬ አፍቃሪዎች እንዴት ናችሁ? ሰላም አሌይኩም ዋሌይኩም ሰላም ወረትመቱሎ በረካቶ

እሺ፣ እሺ፣ እሺ ማይ ወይኒ ተመለሽ፣ ተመለሽ፣ አልገባም እያለች ነው። ለምን ፋጡማ ይ መጀመሪያ ኮጎ ኮጎ መጣች? እናንተ ማለት ነው ስሙኝ። ዘጠኝ ቁጥሩ ከጠፋ ስድስት አንበሳ ይወርዳል ተብሏል። አጥፎ ቶሎብናቸው

ያረገችው እስኪ በእናታችሁ እንስራው። ማማ ዛሬ የለቀኩት ፎቶ ተመችቶሻል? ምን ለቀሻል? አንቺ ቅንቀና ምን ለቀሽ ነው? አላየትክተክ